የብሩክ ወንድም መለኛው እንግዲህ ሀይሚን አስጠንቅቋል፣ ወደ ፍቅሯ እንድትመለስና ከብሩኬ ጋር አብራ እንድትሆን እንግዲህ በደንብ አድርጎ አስጠንቅቋል። አንድ መልእክት ልኳል ስለዚህ ጉዳይና የተለያዩ በተለይ እንግዲህ የሀይሚና የብሩኬ ጉዳይ ላይ አዲስ ነገሮች አሉ። ምንድን ነው የተፈጠረ? ምን እየተፈጠረ ነው? ወደፊትስ ምን ይሆናል? የሚለውን አብረ የምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ እንግዲህ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስቴታችሁን ስራ አስቀምጦልን ወደ ጉዳያችን እንግዲህ፣ በጣም ብዙ ነገሮች ተፈጥሯዋል። በተለይ በብሩኬ እና በሀይሚ ጉዳይ እንደምናስታውሰው በጣም ብዙ ነገሮችን እያሳለፉ ይገኛሉ። በተለይ እንግዲህ ያው ብሩኬ ሀይሚን ለማስቀናት ይዞ የመጣ አንድ ሰው፣ በተለይ ሊንዳ ተብላ የምትጠራ እጅግ በጣም ብዙ ነገሮችን ስትፈጥር ነበረ። በተለይ እንግዲህ ቲክቶክ ላይ እጅግ በጣም በሚገርም ሁኔታ ከብሩኬ ጋር አንዳንድ ቪዲዮችን እየሰሩ ሀይሚንም ለማስቀናትም በሚመስል ሁኔታ በጣም ብዙ ሲረባረቡ እንደነበረ እናስታውሳለን። እንግዲህ ሀይሚም የራሷን ሰው ይዛ ከመጣች በኋላ ነገሮች እንደተፈለጉ እየሄዱ አይደሉም። እንደምታስታውሱት እንግዲህ እርስ በርስ እንግዲህ ፉክክር ነው የያዙት ይሄ ነገር ደግሞ ወደ ፍቅራቸውን ወደ ሌላ ነገር ውስጥ እያስገባ እንደሆነ በደንብ እናውቃለን። እንግዲህ ከረጅም ጊዜ ቆይታ በኋላ ወይም ደግሞ ከረጅም ጊዜ ዝምታ በኋላ የብሩክ ወንድም ወይም መለኛው ብለን የምናውቀው እጅግ በጣም ማስጠንቀቂያ ልኳል። እንግዲህ በጣም እንዳዘነባቸውና በተለይ ብሩኬን እንግዲህ በጣም እንደተቆጣ ሰምተናል። እሱ ብቻ አይደለም እንግዲህ ሀይሚንም ተቆጥቷታል። ምንድነው ያላት ያለውን ነገር ያለውን መረጃ በደንብ አድርገን በዚህ ቪዲዮ የምናወራ ይሆናል። እንግዲህ የብሩክ ወንድም ምንድነው የሚለው አንደኛ ያው ፍቅራቸውን እንደዚህ በቀላል በተለይ ሶስተኛ ወገን ማስገባታቸው ትክክል እንዳልሆነና በጣም ብዙ ሰዎችንም እያሳዘኑ እንደሆነ በተለይ ተመልካች እነሱን የሚመለከት ሰዎች በሙሉ በእነሱ እያዘኑ እንደሆነ በደንብ አድርጎ ተናግረዋል ማለት ነው። ከዚህ በፊት እንግዲህ ያው ሲጣሉ እንደዚሁ ሲያስታርቃቸው እንደነበረ በደንብ አድርጎ ከተናገረ በኋላ በተለይ ለሀይሚ እንግዲህ ያስተላለፈው መልእክት ብሩኬ ያው የሱ ወንድም እንደሆነ በተለይ እንግዲህ በተለያየ ጊዜ እየተቆጣው እንደነበረ እና አሁንም እንግዲህ በደንብ እየነገረው እንደሆነ እንግዲህ በደንብ ነግሯታል። እሱ ብቻ አይደለም እንግዲህ አሁን ያለችበት ሁኔታ በተለይ እንግዲህ እንደ ብሩኬ ወይም ደግሞ ሌላ ሶስተኛ ሰው ማምጣት እንደሌለባት ብሩክንም እንግዲህ በጣም በጣም እየመከረ እንደሆነ ሶስተኛ ሰው ማምጣት እንዳልነበረበት እና የሱን ጥፋት ግን ድጋሚ ማጥፋት የለብሽም ሀይሚ ብሎ በአጽንኦት እንግዲህ እየነገራት ይገኛል። በተለይ እንግዲህ ሶስተኛ ሰው ከመጣ በኋላ እነሱ የሚያራርቅ እንጂ በጭራሽ ከነሱ ጋራ የማይሄዱ ሰዎች ናቸው። እነሱን ለማለያየት ብቻ ነው የሚመጡት እነዚህ ሶስተኛ ሰዎች እንጂ በጭራሽ ፍቅራቸውን የሚጨምር ነገር እንደሌለው በደንብ አድርጎ ተናግረዋል። እንግዲህ የ ብሩኬ ወንድም እንደምናስታውሰው ካገባው በኋላ በተለይ ከሚዲያ ላይ ይርቋል። ከብሩኬ ጋራም ከነሃይሚ ጋራም ቪዲዮ ሰርቶ አያውቅም። እንግዲህ ያው እንደምታውቁት ትዳር ቀልድ አይደለም። በተለይ ያው እሱም የሚናገረው በተለይ ወደ ትዳር ከገቡ በኋላ ሁሉም ነገር ላይ መሰብሰብ ያስፈልጋል። ያንን ነገር ራሴ እያደረግኩ ስለሆነ እናንተም ከኒ መማር አለባችሁ ብሎ ነው በደንብ አድርጎ የሚናገረው። እንግዲህ የብሩኬ ወንድም በተለያየ ጊዜ ብሩኬን ሲመክ ተመክረው ሀይሚንም ሲቆጣት በደንብ እናስታውሳለን። እንደ ወንድም ብቻ ሳይሆን እንግዲህ እንደ አባት ሆኖ እነዚህን ሰዎች በተለይ እንግዲህ ለማስታረቅ እጅግ በጣም ከፍተኛ ጥረት ሲያደረግ ነበረ። አብዛኛው ተመልካችም እንግዲህ በሰሞኑን ጉዳይ በተለይ ሀይሚንም ይሁን ብሩኬንም እንዲታረቁ በጣም ብዙ ሰዎች ሲፈልጉ ነበረ እና በዛ ላይ እንግዲህ ያው ብሩኬም ይህንን ነገር በደንብ አይቷል። ሀይሚም ይህንን ነገር በደንብ አይታለች። ግን ምንም አይነት መልስ ስላልሰጡ የብሩኬ የወንድም እንግዲህ ጣልቃ ገብተዋል ማለት ነው። እንግዲህ መለኛው እንደሚለው ከሆነ ያው ወደ ፍቅራቸው እንዲመለሱ ከፍተኛ ጥረት እያደረገ እንደሆነ እና በተለያየ ጊዜ ሀይሚንም ብሩኬንም ለየብቻቸው አግኝቻቸው እንግዲህ እያዋራው ነው ያለውን ነገር እንዲያስተካክሉ ወደ ፍቅራቸውም እንዲመለሱ እጅግ በጣም በጣም እየመከርኳቸው እንደሆነ እንድታውቁ ፈልጋለሁ ብለዋል። እንግዲህ ያው ተቆጣትም ሲባል በተለይ እንግዲህ ሀይሚን ሲቆጣት ይሄ ለመጀመሪያ ጊዜ አይደለም ከዚህ በፊትም እንግዲህ ከአንዴም ሁለቴም በጣም ብዙ ጊዜ ማለት ይቻላል ሀይሚንም ብሩኬንም በደንብ ሲቆጣቸው እንደነበረ እናስታውሳለን። እንግዲህ ያው ለነሱ ብሎ ነው ይህንን ሁሉ ነገር የሚያረገው። በተለይ እንግዲህ ተመልካችም በተለያየ ጊዜ ሲጠይቀው እንደነበረ በደንብ እናስታውሳለን። ምክንያቱም ብሩኬ እንግዲህ ወንድሙም በደንብ ስለሚሰማ፣ ሃይሚም እንደዛው የብሩኬ ወንድም ወይም መለኛውን በደንብ ስለምሰማ ያለውን ነገር እንግዲህ ሀይሚም በራሷ በኩል ያለውን ስህተት እንድትፈታ እንደዚሁም እንግዲህ ብሩኬም በራሱ በኩል ያለውን ስህተት እንግዲህ እንዲያስተካከል ቻለውን እያደረገ እንደሆነ በደንብ አድርጎ ተናግሯል ማለት ነው። እንግዲህ እንደምናስታውስ ከሆነ እጅግ በጣም ትክክል ያልሆነ በተለይ እንግዲህ በብሩኬ በኩል የመጣው መጀመሪያ ስለሆነ ብሩኬ መጀመሪያ ላይ ይህንን ነገር ባያደረገው ኖሮ በተለይ ሊንዳን ይዞ ባይመጣ ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። እንደምናስታውሰው ከሆነ ያው ብሩኬ ይህንን ነገር ያደረገው እሷን ለማስቀናት ብቻ እንደነበረ እናስታውሳለን። ግን ነገሮች ሁሉ አሁን መስመር እየሳቱ እንደሆነ በደንብ አረጋግጠናል ማለት ነው። ብሩክ የሚራመድበት መንገድ እንግዲህ እጅግ በጣም አደገኛ ነው። ምክንያቱም ከዚህ በፊት በደንብ አድርገን የተናገርነው ነገር ሊንዳ ምትባል በተለይ እንግዲህ ከዳጊ ከዳኒ ጋር በደንብ ቪዲዮ ሲሰሩ እንደነበረ ከዚህ በፊት ከነሱ ጋር ግንኙነት እንደነበራት እና እጅግ ከነሱ ጋር ቅርርብ ስላላት እንግዲህ እነሱን ለማለያየት ከፍተኛ ጥረት ልታደርግ ትችላለች ብለን እንግዲህ ስጋታችንን ስንገልጽ እንደነበረ እናስታውሳለን። ግን ምንድን ነው አሁን ሊንዳ ያለችበት ሁኔታ እጅግ ጥሩ አይደለም። ቲክቶክ ላይም እንደዚሁም የተለያዩ ቪዲዮችን እየለቀቀች እንግዲህ ከብሩኬ ጋራ በጣም ግንኙነት እንዳላት በደንብ እያስመሰለች ትገኛለች። ይህ ነገር ደግሞ ለሀይሚ በጣም በጣም ጥሩ አይደለም። በተለይ እንግዲህ እንዳያችሁት ከሆነ በተለይ ሊንዳ የምታረጋቸው ነገሮች በተለይ ቲክቶክ ላይ ሲያውሩ ነበረ። በጣም ብዙ ሰዎች እንግዲህ ቲክቶክ ላይ መነጋገሪያ አድርጎት ምክንያቱም እጅግ በጣም እንግዲህ ስርዓት የጎደለ ነገሮችን ታረጋለች ልክ እንደ ፍቅረኛዋ በደንብ ተጠግታው እንግዲህ አንዳንድ ነገሮችን እንደ መልእክት የሚመስል ነገሮችን ስታስተላልፍ አይተናል። ይሄ ነገር ደግሞ ትክክል እንዳልሆነ በትክክል እንግዲህ ሁላችንም የምናውቀው ጉዳይ ነው። እንግዲህ ያው ማስቀናትም እዚህ ደረጃ ድረስ መድረስ የለበትም። በተለይ እንግዲህ የብሩኬ ወንድም ያናደደው በተለይ እንዲቆጣ ያደረገው ነገር እንግዲህ ይሄ ነው። በተለይ ብሩኬ ላይ በጣም ሲቆጣ እንደነበረ አንዳንድ መረጃዎችን አግኝተናል ማለት ነው። ሀይሚ ላይ ብቻ አይደለም ሀይሚ ላይ የተናገ ነገር በቃ ሌላ ሶስተኛ ሰው ልክ እንደ ብሩኬ ማምጣት አልነበረብሽም። አንቺ ከብሩኬ ጋራ እኩል አይደለሽም፣ በአስተሳሰብም በሁሉም ነገር እኩል አይደለሽም። እሱ በሚሄድበት መንገድ ላይ መሄድ ትክክል አይደለም። እሱን ለማስቀናት ሌላ ሰው ማምጣትም አያስፈልግም። ያው ሁሉም ነገር በጊዜው ይፈታል ስለሆነ በትዕግስት ማለፍ ትች ነበረ ብሎ በደንብ በደንብ አድርጎ እንግዲህ ሀይሚ ሲመክራት ነበረ። እንግዲህ አብዛኞቻችን ብሩኬና ሀይሚ በተለይ በጣም በጣም እንዲታረቁ ፍላጎት አለን። በተለያየ ጊዜ እኛም እንግዲህ የቻልነውን ያክል እየሞከርን ነው፣ እነሱ እንዲታረቁ በጣም ከፍተኛ ጥረት እያደረግን ነው። ግን ነገሮች ሁሉ እንግዲህ ትክክል እየሄዱ አይደሉም። ምክንያቱም እንግዲህ እንደምታስታውሱት ከሆነ የብሩኬ ጥፋት ነው። እጅግ በጣም አጥፍተዋል። ሁሉም ነገር እያጠፋ ነው እያልን ደግሞ እንግዲህ ሀይሚ በሚገርም ሁኔታ ያው በተመሳሳይ ሁኔታ መታለች። ይሄ ነገር እንግዲህ ማብቂያው በጣም በጣም እንግዲህ ሁሉም ሰው ፍላጎት አለው። መቼ ነው የሚያበቃ ይሄ ጥላቸው መቼ ነው ይሄ ሁሉ ነገር እንግዲህ ሰላም ሚሆኑት ብሎ በጣም ብዙ ሰው እየጠየቀ ነው። እንግዲህ የብሩኬ ወንድም መጨረሻ ላይ መጥቶ ይሄ ሁሉ ነገር ተናግሮ በተለይ መምከሩ በጣም እንግዲህ አሪፍ እንደሚሆን ተስፋ እናደረጋለን። በተለይ ብሩኬና ሀይሚ እንግዲህ ሊታረቁ ይችላሉ ብለን ገምተናል። ምክንያቱም በጣም ጥሩ ጥሩ የሆነ መልእክቶችን አስተላልፏል። እንግዲህ በዚህ ከቀጠለ መለኛው እንግዲህ እነሱን አግኝቶ ካዋራቸው ሁሉም ነገር ችግራቸውን በተለይ ይፈታሉ ብለን እናስባለን እንግዲህ፣ ለዛሬ የነበረን መረጃ ይሄንን ይመስል ነበረ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።